በጓደኞቼ በምናምን የምትልኩት መልዕክት በጣም ነው የሚደብረው። እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ እንጂ እውድሽ ነበረ ጠላዎች ምን አገባኝ። የሰው ልጅ እኮ ይቀየራል። ትናንት እንደዚህ አልነበርሽም፣ ዛሬ በጣም ተቀየርሻል። የሰው ልጅ ትናንት በረገጠበት ጫማ ዛሬ አይረጥም። የእግሩ ሳይዝ እንኳን ይጨምራል። አምና የለበስኩትን ልብስ ዘንድሮ አለብሰውም። አብዛኞቻችሁ ታውቃላችሁ። ከዚህ በፊት የሰጠኝን ዛሬ መልስለታለሁ ማለት ነው። ምክንያቱም እኔ በውለታ መታሰር አልፈልግም። አይታወስም እኮ ለሰው የተሰጠ ነገር እኮ ስጦታ ነዋ። ንቀት ነው ንቀት አይደለም፣ አስፈላጊ ስላልሆነ ነው። አለቀበልሽ ምንማስተው ኦልሬዲ ሴትፕ። ይሄ በጣም ንቀት ነው። እንዴት ነው ማትቀበለኝ? ይሄ በጣም ይደብር ነገር አይደለም፣ ንቀት ነው። ካልፈለግሽ ይወጣዩ፣ ገብ ማንም ወደዳቸውም ጠላቸውም ሀይሚና ብሩኬ ስራ ላይ ናቸው። የሆነ ታይም ብሩኬ ይደገፋል፣ የሆነ ታይም ደግሞ ሀይሚ ትነቀፋለች። የሆነ ታይም ብሩኬ ይነቀፋል፣ የሆነ ታይም ደግሞ ሀይሚ ትደገፋለች። ይሄን ነገር ደግሞ ካመት በላይ ተኗል። ስራቸውን ከሰሩ በኋላ መልሰው አብረው ይመጣሉ። ምን የተለየ ነገር ሰርተው ነው አሁን ላይ በዚህ ልክ ሀይሚ ላይ የምትወርዱባት? አሰላሙ አለይኩም ወራህመቱላ ወባረካቱ። ሰላም እንዴት ናችሁ? ወደ ቤተሰቦች ያለውላችሁ። ሀይሚን ከሰሞኑ ቲክታክ ላይ ይዛችኋታል፣ ረገጣ ትረግጧታላችሁ፣ ትዘቀዝቋታላችሁ፣ የማታደርጓት የለምና ቲክታክ ዛሬ ጧትን ለራሱ ስገባ ቻናሏ ሪፖርት ሲደረግ ነበረና በዚህ ልክን ያዘናችሁባት አይኖ። ትናንት የሰራችው ቪዲዮ በነገራችን ላይ በጣም ነው እኔም ለራሱ ያሳዘነኝ በጣም ነው የገረመችኝም የተናደድኩባትም ምክንያቱም ከንግግሯም ከድርጊቷ የሚያደረገችው ነገር ልክ አይደለም በተለይ ለኦዲንስ ያላት እይታ በዛ ልክ ኦዲንስን ዝቅ አድርጎ ማየት መናገር ልክ አይደለም ኦዲንስ ነው እዚህ ደረጃ ያደረሰሽ ሀይሚ የምር ይሄ በጣም ልክ ያልሆነ ነገር ነው ተናደሽ ሊሆን ይችላል ኢሞሽናል ሆነሽ ምናምን መተሽ ይሆናል የተናገርሽ ግን በጣም ጥንቃቄ ያስፈልግሻል ሁለት መቶ ሺህ ማለት ቀላል ሰው አደለም እኮ የሚከተልሽ ሰብስክራይቡን አደለም ማክበር ያለብሽ ማክበር ያለብሽ የሚከታተልሽን ሰው ነው ስለዚህ አንድ አንድ የተወሰኑ ሰዎች እንደዚህ ተናገሩኝ ወይ ደግሞ እንደዚህ አይነት መልእክት አደረሱ ይብለሽ። በዛ ልክ ኦዲንስን ከፍ ዝቅ ማድረግ በዛ ልክ መናገር ልክ አይደለም። ኦዲንስ ነው እዚህ ደረጃ ያደረሰሽ። አሁን ስለ ሰርፕራይዝ ምናምን ስትናገሪ፣ ስለ ሰርፕራይዝ እናንተ ምን ታውቃላችሁ ይባላል አይባልም። ሀምሳ ሺ ስትገቢ እኮ ያከበረልሽ ሰርፕራይዝ እኮ ያደረገሽ ተመልካች ነው የሚከታተሉሽ ሰዎች ናቸው። መቶ ሺ ስትገቢ ያከበሩልሽ ሰርፕራይዝ ያደረጉሽ ተመልካች ኦዲንስሽ ነው። ተመልካቹ እነሱ ናቸው እንደዛ እያለ መቶ ሀምሳ ሺ እስከ ሁለት መቶ ሺ ማለት ነው። ያው ሁለት መቶ ሺ አልተከበረም እንጂ በዛ ላይ ልደትሽ ልደትሽ ልደትሽን ሰርፕራይዝ እያደረጉ የሚያከብሩልሽ ተመልካች ነው። ስለ ሰርፕራይዝ እናንተ አታውቁም አይባልም። እነሱ ናቸው የሚያውቁት። እነሱ አንቺን ያስተምረውሻል ስለ ሰርፕራይዝ አስተምረውሻል፣ አሳይተውሻል። ስለዚህ ያንን ነገር መናገር አልነበረብሽም። ልደትሽን መቆጣጠር ነበረብሽ። እያየው ነው። ከሰሞኑ በምትሰሩት ነገር በጣም ብዙ ውቀሳ እየደረሰባችሁ ነው። ሰው አይ አልለመዳችሁም። የምታደርጉት ነገር አንዳንድ ጊዜ አንዳንድ ሰው ስራ መሆኑን አውቆ ይደግፋችኋል። በቃ አውቆም የሚነቅፋችሁ ሊኖር ይችላል። አንዳንዱ ሰው ደግሞ በቃ በተደጋጋሚ እንደዚያ አይነት ነገር ደግሞ ነገሩን ወደ ስሬስ ጉዳይ በዚህ ልክ አሁን ስጦታን እስከ መመለስ ደረጃ ስትደርሱ እውነትም የሚመስላቸው ሰዎች አሉ። ግን እውነት አይመስላቸው ሰዎች ይሄ እዛ ጋር የምትለምኑ ሰዎች አይቻለሁ እኔ። እባክሽ ሀይሚ በልጄ ይሽሻለሁ እባክሽ ልጄ ልጄ የምትሉ ሰዎች አላቸው። በምትሰራው ስራ አትስሩ ነው ይስሩ። እነሱ እኮ ሰርተው ብዙዎችን ለራሱ ያሰራሉ። ጎበዝ ጀግና ናቸው። የምር ይመቹኛል አንዳንድ ጊዜ በቃ ማለት ነው። በቃ ይችላሉ ይችላሉ። የሆነ ሰዓት ብሩኬ እየተነቀፈ እየተሰደበ ይመጣል፣ አደለ እንደ አዲስ ነው። እንደ ከዛ ደግሞ የሆነ ሰዓት ሀይሚ ይታዘንላት እንዲታዘንላት ወይ ደግሞ እንድትደገፈ ሆና ትመጣለች፣ ጥሩ ሆና ትመጣለች። በቃ በተቃራኒው ደግሞ ብሩኬ እንደዛ በቃ ይቀያየራሉ። የሆነ ሰዓት ብሩኬ ይነቀፋል፣ ይሰደባል። የሆነ ሰዓት ሀይሚ ትደገፋለች። የሆነ ሰዓት ሀይሚ ትነቀፋለች፣ ትሰደባለች። የሆነ ሰዓት ደግሞ ብሩኬ ይደገፋል። እንደዛ ነው በቃ። ምንም የተለየ ነገር የሰሩት ነገር እኮ የለም። ከዓመት በላይ እኮ እነዚህን ሰዎች ታወቃችኋቸው። ሲቀጠል ደግሞ እናንተም ብትሆኑ ሀይሚ አሁን ትናንት በሰራሹ ቪዲዮ ራስሽ ነሽ እንድትሰደብ ያደረግሽው በየት ሀገር የሌለ ነገር አንዳንድ ጊዜ እኮ በቃ ለድራማም ለስራም ቢሆን እኮ አንዳንድ ጊዜ ጣል ተደርጎ የሚታለፈው አስተማሪ የሆነ ነገር እንጂ የሌለ ነገር ፈጥሮ ምንም በቃ ባይምሩ አይተነውም ሰምተነውም አይተነውም ሰምተነውም ማናውቀውን ነገር አደለም፣ ማሳየታችሁ። ማለፍ ያለባችሁ በየት ሀገር ነው? ስጦታ ሲመለስ አይተሽ የምታቂው? አሁን ይሄ ምን ያስተምራል? ስጦታ መመለስ በዛ ልክ ለብሩኬ ስጦታ ስትመለሽው አይተሻል። ኮሜንት አንድ ሰው እንኳ ይደግፈሽ የለም ከመናደዳቸው ከማዘናቸው ብዛት ለራሱ እርስ በርሳቸው ኮሜንት ሲደጋግፉ ነበር፣ ላይክ ሲደራረጉ ነበር። አንዱ የአንዱን ማለት ነው። አንድም የደገፈሽ የለም። በዛ ልክ አትሄዱ አትውረዱ። የምር ደስ አይልም። ጀግንነታችሁን ሰርታችሁ መቀራችሁን ትናንት ከነበራችሁበት ዛሬ ላይ ትልቅ ደረጃ መድረሳችሁ ማግኘታችሁ ምናምን ያደርግ ትልቅ ትምህርት ነው። እናንተ ስራ ላይ ናችሁ፣ ግን ደግሞ አንዳንድ ጊዜ ስራ መሆኑን ለማይረዳ ሰው በዚህ ልክ ቦታ እንትን አትስጡት ቦታ አትስጡት ስላቸው አለ አይደለ በቃ ያ ነገር እውነት መስሎ እንዳይሰማ አታድርጉት አትመላለሱት የሆነ የተወሰነ ሰው አሁን እንደዚህ ያለኝ እንደዚህ መልዕክት ደረሰልኝ ብለሽ እዚህ ጋር መተሽ ሌሎችን ማንቋሸሽ ሌሎችን ዝቅ አድርጎ ማለት ልክ አይደለም ልክ አይደለም ጀግና ነሽ ትሰሪያለሽ ጎበዝ የማንም ሰው ንግግር አይገድብሽም ሁልጊዜ ወደፊት ነሽ፣ ሁልጊዜ አንድ እርምጃ እንደቀደም ነሽ እንደቀደምሽ ነሽ። እንደቀደማችሁ ናችሁ። ማንም ተሳደበም ማንም ነቀፋችሁ፣ ማንም ደገፋችሁም ጉዳያችሁ አይደለም። ግን አንዳንድ ጊዜ የሚሰጡት ኮሜንቶች ኢሞሽናል ያደርጓችሁ አይገባም። ሁሉንም በነዛ ሰዎች ምክንያት መታችሁ ልትናገሯቸው አይገባም። ምክንያቱም ገበያችሁ ኦዲየንስ ነው፣ ተመልካቾቻችሁ ናቸው። ገንዘቦቻችሁ እነሱ ናቸው የሚያስገኙላችሁ፣ እነሱ ናቸው የሚያበረታቷቸው የሆነ ሰዓት እንደሰቀሏችሁ ሁሉ የሆነ ሰዓት እንደሰቀሏችሁ ሁሉ በተደጋጋሚ እንደዚያ አይነት ነገር ካደረጋችሁ ማውረድም ቀላል ነው። ይህን ነገር በደንብ አስቡበት፣ እዩት ማለት ነው። ሲቀጥል ደግሞ ኦዲንስ ማለት ነው። እናንተም ቢሆን በቃ ስራ ነው የያዙት ሁሌ አንድ አይነት ነገር ነው የሚሰሩት። ስራ ነው የምንሰራው ድራማ ነው የምንሰራው ብሎ መናገር የለባቸውም። ሲጀመር ሁሉ ነገር ግልጽ ነው፣ ድራማ ነው። አፋችሁን እኮ እያዘጓችሁ ነው። አብረዋቸው የሚሰሩትን ሰዎች አትናገሩ ምን አገባችሁ ብለው ከመጡ በቃ ያ ነገር ይግባችሁ ስራ መሆኑ ማለት ነው። አፋችሁን ነው አፋችሁን ነው የሚያዘጓችሁ ስትሳደቡ። ምን አገባችሁ ትባላላችሁ። ስለ እኔ ምን አገባችሁ፣ እከሌን አትሳደቡ ብለው ከመጡ ስራ ነው፣ በቃ ስራ ነው እየሰራ ያለው። ለምን ያ ነገር አይገባችሁም? እናንተ በማ በቃ አይደለም፣ ምንም በማትጠቀሙት ነገር የእውነት ነው የምላችሁ። ምንም በማትጠቀሙበት ነገር ወይም ደግሞ አላደለም ምንም አይነት በማያገባችሁ በቃ እንጃ እንዴት ብዬ ልንገራችሁ። በዛ ልክ እየተሳደባችሁ የእነሱን ኃጢአት፣ የነሱን ወንጀል መሸከም ልክ ነው ልክ ነው። አትማሩ። ከዓመት በላይ ነው የምታውቋቸው። በተደጋጋሚ የምነግራችሁ ከዓመት በላይ ነው የምታውቋቸው። ከዓመት በላይ የምታውቋቸውን ሰዎች ዛሬ ላይ ምን የተለየ ነገር ሰርተው ነው እዛ ጋር ቲክቶክ ላይ ወስደው ዘቀዘቋቸው፣ መረግጧቸውም? እነዛም ለእነሱ ጥቅም ነው ቲክታከሮቹ ማለት ነው። ዩቱብም ላይ መጥቶ የሚተቻቸውም በእርግጥ እውነት እንደግፎም ይናገራል። ይሄ ነገር ልክ አይደለም፣ ነገር አስተማሪ አይደለም ላም ብሎም ይናገራል። ለስራም ብቻ ሳይሆን እውነት እንደግፎም ይናገራል። ግን ያም ማለ ይህ ማለት ነው እናንተ ካለምንም ምክንያት የምትሳደቡት ሰዎች ይግባችሁ፣ ስራ ነው። ከፈለጋችሁ ተከተሏቸው፣ ካልፈለጋችሁ ተዋቸው። በግድ ተከተሉን አላሏቸው። ምኩ ጆሯችሁን ይዘው ቆንጥጠው ተከተሉን፣ እኛ መከታተል አለባችሁ፣ እኛ ማበረታታት አለባችሁ አይሉ። እያያችሁ ነው ደግሞ ትናንት ከነበሩበት እንደተናገረችው፣ ዛሬ ላይ በጣም የተሻለ ደረጃ ላይ ናቸው። ሁለታቸውም፣ ሁላቸውም እነሱ ብቻ ሳይሆኑ ደግሞ ሌሎችንም ያሰራሉ። ጎበዝ ናቸው። ይህንን ነገር ሳላደንቅላቸው አላልፍም። ጎበዝ ይችላሉ። ችለው አሳይተዋቸዋል። ስለዚህ የእናንተ ሰድብ አያስቆማቸውም። ባትሰድቧቸው ይሻላል፣ በቃ ባትከታተሏቸው፣ እነሱን ኢሞሽናል አድርጋችሁ የሆነ ተናዳው መተው እንድናገረው የምታደርጓቸው እናንተ ስለሆናችሁ ማለት ነው። ስለዚህ አለመከታተሉ የተሻለ ነው፣ ይመረጣል ወይ ደግሞ ማሳለፉ ይሻላል ማለት ነው። ወዳቸዋለሁ፣ ለማንኛውም አከብራቸዋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ። ወሰላሙ አሌይኩም ወረመቱላ ወበረከቱ።